ሄሉዬ ዛሬ መንታ መንታው ነው ምሰጥቅ። ናብረን እንደር ብለዋለች። ወይኔ በቃ ዛሬ በደም ነው መንታ መንታው ነው የሚይዘው ይያለው። አው ዛሬ መንታ መንታው መያዝ አለብሽ፣ የኛ ኦዲየንስሽን ምኞት ማሳካት አለብሽ ብላለች። ሳሙ መንታው ነው ምሰጥቅ ብላለች። ኦ ማይ ጋድ የዛሬው ጫን ያለ ነው ይሄ ናብረን እንደር እናንተኛ እና እና በቃ በጣም ታጥዋል። አልተኛችሁ እኮ ወይ ወይ። ለአይናችን ለአይናችን አስቡ፣ ለአይናችን አስቡ። እረ ለአይናችን እኛ ሰው ሀገር ያለን ብዙ ነገር የምናስብ ተው። እኛ በስንቱ ነው የምታቋቁም? በስንቱ በስንቱ። እረ ያብታድለ፣ አንተማ ዛሬ ይሰጣል። አንተማ ዛሬ ይሰጣል። ከሳምንት በኋላ አዲስ ነገር እንሰማለን። በቃ መንታውን ነው የምታረግዘው። እልልልልልልል ማለት አለብን። እና ውዶች፣ እንዴት ናቸው ባላስክንዴ እኔ አለሁኝ የኔ ውዶች። ዛሬ እንዳልክ መጣ እንጣጣለው። ይኸው ያብ ይቅርታ ካልተቀበልክ ብዬው ነበረ። ይኸው ያለሷ ብሎ እሱም ሰክሮ መጣ። ምክንያቱም ያለሷ ባዶ ነኝ አለ። አሁ ይቅርታዋን ተቀበል፣ ይቅርታዋን ተቀበል። እኛም በአንድነት ና፣ እኛንም እዚህ ምዝም አታራሩጡ

እናተኛ ና ብላ ነጣጠፈችለት እኮ ወይኔ! ያንተስ ምታዘኝ፣ የአንተስ መባረክ ነው ሄልዬ። ሄልዬን አልቀም ምስጋትም እኮ አልቀም ምስጋትም ሆን ብለህ ነው ያጭበራበር ገን ያለው ገና ዛሬ ነው ምሰባብራት። ወይኔ ሄሉ ወኔ→ ልጅ ዛሬ አለቅሽ፣ በቃ አለቅሽ። እሱ ሲጀመር ለሊት የመጣው እኮ ምን ፈልጎ ይመስላችኋል? እና እንዴ እቺ ልጅ አላረገዘችም፣ በቃ ማስረገዝ አለብኝ ብሎ ቆርጦ ነው እኮ ለሊት የመጣው። በዛ ላይ ደግሞ ሰክሯል። ሀሳባችሁ ታዲያ መንታውን መንታ መንታውን ነው የሚሰጣት መንታ መንታውን ደሞ ተሰክሮ ለአይናችን ለአይናችን እንዲ በኛ ናርቃ ልስጣለች ቆይ ነው ሄሉ እና አዎ ያብ ተረዳት ተረዳት የምሬ ነው ምለው ተረዳት እና ዞረቅ ዞረቅ ዞረቅ ዞረቅ ዞረቅ ይሄ ልጅ የጋከች እና ኮርተን እንበል እንደዛ ስላረግ እንኳንም ሰግረ ያቺ ውሽሚት ጋ ያቺ መሽገር ጋር ሄድክም እሷ ከማ ብትሄድማ

ለእኛም አስቡ፣ ለእኛም ማለት ነው እኛም በአንድነት ነው። አንዱ ከሱ ጋር ስትጠይቅ በቃ እንትና ነው የሚያስፈልግሽ እያለ እኛም ከምንወሰበት በቃ ጽኑ አርግሽለት፣ ከላስ አርግሽለት። ልጅ አደለ የሚፈልጉ ሰጩ አደለ። ውዶቼ፣ ወይ ያብ ትችላለህ። ሰግረ ሰግረ ጠጥታ ጠጥታ ጠጥታ ይልዬ ጋ ከቻልክ ወይኔ ልታስረግዛት ነገር ይመጣሉ ብዬ አስባለሁ። ምክንያቱም የዛሬ አዳራቸው ዋው ነው በቃ ዋው ማለት ነው። ከሳምንት በኋላ ደስ የሚል ነገር እንሰማለን። ደስ የሚል ነገር ሄሊ ያርግ መንታ መጣው አደለ አዎ ዛሬ ማታ አርግዛለች። እና ሁሉ ቲማሮቼ እሰጥሃለሁ ብላለች ይሰጠዋል በደምብ አድርጋ ነው የምትሰጠው ያው መንታ የምትይዘውን ሀይል ትሰበስባለች እርግጠኛ ነኝ ጉልበቷን አያችሁ እንዴት አንሸርሽረው እንዴት ይዛው እንዴት አቅፋው ራሱ ፍራሽ ላይ እንደወጣችሁት ሄሉ። ስለዚህ ይቅርታዋን በቃ ተቀብሏል። እኔ ወድሻለሁ ብሏታል። ስለዚህ ከዚህ በኋላ ከልዩ ጋር የሚመለስ አይመስለኝም። ምክንያቱም ማለት ነው ዞሮ ዞሮ እሷ ጋር ነው የመጣው ይፈልጋታል። እንደገና ደግሞ ሊያጣትም አልፈልግም እንዳልቅም ስለመጣው እያሳሰበው ነው ያለው አሁን ምክንያቱም በዚህ ነገር ሄሉን ካጣት መቼም አያገኛትም። ለዚህ እየሰከረ ሁሌ መምጣት አለበት። አዎ እየሰከርክና እየሰከርክ በላይ በላይ በላይ በላይ ስታረቅ ጥሩ ነገር ነው የምታገኘው፣ ጥሩ ፍሬ ነው የምታገኘው። ስለዚህ እናንተ ማርክ አንተ ማስራቅ ጊዜ እኛም በቃ ያብናት ማለት ነው ዛሬ ፍቅር ነገ የጠለ እያላችሁ እኛንም አትበጥብጡ፣ እኛንም እስስታታርጉን። አዎ እኔማ በተለይ እኔ በተለይ እስስቶኛል አንዴ ያ ብላለሁ አንዴ እንዳልክላለሁ። እንዴ እንደኔ እስስት አለ እንዴ እንደኔ እስስት እኮ የለም። የምሬ ነው የምላቸው። ስለዚህ ማለት ነው ያብ ይቅርታዋን ተቀበል። እንዲሰግረ እንዲሰክረ ቅፍ እንዳደረጋት ማለት ነው ሳምንቶ ሙሉ እየሰከርክ እየመጠቅ በደም አርግ እንትን ብላት ከዛን በቃ ከዛ በኋላ እርግዝናዋም ይመጣል። ደግሞ ከሳምንት ከዛ ምኞቴ ኪሳ አካል ማለት ነው። ስለዚህ እኔ በቃ በዚህ ምክንያት እንደታረቃችሁ ደስ ብሎኛል። ነገ ደግሞ ሌላ አጀንዳ እንዳትፈጥር። አልሰከርኩም አሁን ሰክሬ ነው ብለህ ነገ ደግሞ ሳትሰክር መተህ አልፈልግም እንዳትል። አዎ በቃ እንድትሰክር ነው እንደ ራሱ ምንፈልግ፣ ሁሌ ማታ መታ እየሰከርክ ሂድ ቤቷ ማለት ነው። አዳራችሁ ኦኬ እንዲሆን እና ሁሎች ማሮች አይሄሉ መንታ መንታ ሆኖ መሰጠዋለች አሁን መንታ መንታውንማ መስጠት አለብሽ። ያ ብዛሬ የሰራው ነገር ጥሩ ቁም ነገር ላይ ነው የሚውለው እስካሁን ድረስ ቁም ነገር አልሰራም። የዛሬው አዳርግ ቁም ነገር ነው የሚያገኘው። ስለዚህ በደም አርገ የበፊቱ በደም አርገ አልሰራም መሰለኝ፣ ለዛ ነው ስለዚህ አሁን በጥሩ ሁኔታ ተንከባክበ እቅፍ ድግፍ አርገ መንታውን አስረግዘ ከሳምንት በኋላ ጥሩ ነገር እንሰማለን ብያስባለው ውዶች የማሩት የሄሉ ነገር እያሳቀኝ ነው። ናተኛ ናተኛ መንታ መንታ ሁኑ ምሰጥክ ና ልጅ አደለ የምትፈልገው ምንድን ነው? የምትፈልገው ምንድን ነው? የምትፈልገው ነገር ንገረኝ፣ እኔ ሁሉን ነገር እሰጥሃለሁ አለች እኮ። ወይኔ የሄሉ ትዝ ያለሽ ትሰጭዋለሽ። ከዚህ የበለጠም ነገር እንዴ ልጅ የመስለ ነገር እሰጥሃለሁ እያልሽ ነው አለ ያኔ፣ መሰለሽ። ስንት አመት ሙሉ ናሽው ይሄው ካልሽ እኮ ዛሬ እንግጋ እንግጋ ጥሪ ያብ ታደለህ አንተ ማገኘክ አንተ አገኘክ። ስለዚህ ያጣብጥላችሁ ምን ታመንታውን ይስጣችሁ። ጥሩ ነገር፣ ጥሩ ነገር እንድንሰማ ያርገን። የዛሬ ያዳደራችሁ፣ እኛም እየጸለይን የሳምንት ያርግላችሁ ብለናል እና ዛሬ ጥሩ ነገር አይተናል። ነገ የሚቀጥልበት ይሄ ነገር ይደገም አይደለ? አሁ መደገም አለበት ምክንያቱም ማለት ነው እንዲህ ሞቅ ብሎ በመጣሳት ማለት ነው። እሷን በፍቅር ነው የምታስተናግደው፣ እሱም በስስት ነው። ያ ዛሬ እኮ ያው የምራሳሰነኝ ብቅ ስክር ብሎ እኛ አንቺ በጣም ነው የምወድሽ፣ እኛ አንቺን ነው የምፈልገው። አዎ እንዲህ ብለህ መንገባገብ አለብህ። እንዲህ ብለህ ከሚመጡ ሰው ማስጣል አለብህ። አዎ እሱ አንተን ነው የምትፈልገው። እየው ሰጠሃለው ብላ አነጣጥፋ ፍንድሽሽ ፏ አድርጋ ያው ዛሬ አዳር እናሳምራለች። እንግዲህ ነይ ታውቃችሁ ያችን መጋኛ ያች ውሽሜት የሚል ከላያችሁ ላይ አስወጥታችሁ ሄሉም ደግሞ በቃ እሱ ልውልጋ ያለሽን ነገር ደስ ስለማይሉ ከልውልጋ ያለሽን ነገር በትክክል አስረድተሹ በጥሩ ነገር እንድንመጡ ጸሎታችን ነው። በቃ እኛ የምንወስን እኔም ልወሰ፣ በተለይ እኔ ወደ አንዱ ወደ አንተ ብቻ ላዳላ። ምክንያቱም ማለትም ትንሽ ነገር ስትጣሉ እኔ ሩጬ

ጀግና ጀግና ንሽ ትሰጭዋለሽ። እና ውድዬ ሄሊ የኔ ቆንጆ ያጣፍጥልሽ፣ የዛሬውን አዳር ያጣፍጥልሽ ብለናል። እናንተም መርቋት። መቼም አይለያዩም። ይሄን ነገር ካሳካሽ ሄሊ፣ አትለያዩም። በቃ በፍጹም ልትለያዩ አትችሉም። ስለዚህ ማሳካት አለብሽ። ድሉ ያችኑ ድሉ አንቺ ነው ብለናል። ያጣፍጥላችሁ፣ መልካም አዳር ይሁንላችሁ። ከሳምንት በኋላ ጥሩ ነገር የምንሰማ ያድርገን። አሜን ብሎ ወዶች እና ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር አርጉኝ። ለምታበረታቱኝ ኮመንት ለምሰጡኝ በጣም ቲንክዩ በጣም